ሰላም ሰላም፣ ኤልሳቤት ነኝ እንዴት ናችሁ? እኔ ደህና ነኝ። በባለፈው ቪዲዮችን ስለ እንቁላል ጣይ ዶሮዎች ነበር ያወራ ነው። የእንቁላል ጣይ ዶሮዎች ከስንት ወር ጀምሮ እንቁላል መጣል ይጀምራሉ፣ በስንት ወር ነው መግባት ያለባቸው፣ የሚበሉት ምግብ ምንድን ነው የሚለውን አሳየቻችሁ ነበረ። የዛሬው ቪዲዮችን ላይ ደግሞ ስለ ጫጭቶች የምናወራ ይሆናል። ጫጭቶች ለምሳሌ ለስጋ ሊሆን ይችላል፣ የስጋ ዶሮችን ሊሆን ይችላል። እሱ እንደ ምርጫችሁ ነው። ከፈለጋችሁ አሁን ለምሳሌ የአርባ አምስት ቀን ጫጩቶችን አስገብታችሁ ሁለት ወር ያክል መግባችሁ መሸጥ ትችላላችሁ። አይ ደግሞም እሱን አንፈልግም ካላችሁ ደግሞ የአርባ አምስት ቀን ጫጩቶችን እናስገብታችሁ ከዛ በላይ አብልተ ከሁለት ወር ሁለት ወር ሶስት ወር ነው የምታበሉት። እንደዛ አብልታችሁ ከፈለጋችሁ ለእንቁላል ጣይ ዶሮችን ማድረግ ትችላላችሁ። ጫጭቶችን በሁለት መንገድ መጠቀም ትችላላችሁ። የትኛውን ትርፋማ ካላችሁ ሁለቱም ትርፋማ ያደርጋችኋል። ግን ለምሳሌ ጫጭቶችን አስገብቶ ሁለት ወር መግቦ መሸጡ ያው ሞር ትርፋማ ነው፣ ሞር ትርፋማ ያደርጋችኋል። ግን ሪስክ አለው። ለምሳሌ ጫጭቶች የመሞት በሽታን በትንሹ ያለ መቆጣጠር እንትን አለ፣ ያው ሪስክ አላቸው። ግን ለምሳሌ አምስት መቶ ዶሮችን ማስገባት ብትፈልጉ 250 ወይም ደግሞ 200 ጨጭቶችን ብቻ አስገብታችሁ በእነሱ ላይ እነሱን ማየት ነው ያለባችሁ። ለምሳሌ ሪስክ ስለሚኖረው አንድ የ1000 ዶሮችን አንድ የ1000 ጨጭቶችን ትርፋ ማሆን አለው ብላችሁ አስገብታችሁ ሙሉም ሊሞቱ ይችላሉ፣ ግማሹም ተርፎ ግማሹን ትሌሉ ይችላሉ እና ሪስክ ስላለው በተወሰነው መሞከር ማለት ነው። በተለይ ለአዲስ ጀማሪዎች እንደዚህ አይነቱን ምክር ነው የምመክረው ለምሳሌ የእንቁላል ጣይ ዶሮችን ካሏችሁ በተጨማሪ ደግሞ ጫጭቶችን መሞከር የስጋ ዶሮችን አርብታችሁ ቶሎ የመሸጥ እናንተ የማለት ፍላጎቱ ካላችሁ ለምሳሌ አምስት መቶ ከሆነ እቅዳችሁ ሁለት መቶ አምሳ ጫጭቶችን አስገብታችሁ ሁለት ወር ያክል መግባችሁ ለስጋ መሸጥ ትችላላችሁ። ከፈለጋችሁም ደግሞ ሁለት ወር የምትመግቡት ሶስት ወር ምናምን አብልታችሁ ለእንቁላል ማድረግ ትችላላችሁ ማለት ነው እዚህ ጋር ጫጩቶች የበሽታ የመቋቋም እንትናቸው በጣም ዝቅተኛ ስለሆነ በጣም ጥንቃቄን ይፈልጋሉ። ጫጩት በሚሆንበት ሰዓት የመደራረብ የመሞት እድላቸው በጣም ሰፊ ነው። ግን በጣም ጥንቃቄ አድርጋችሁ ክትባታቸውን ጠብቃችሁ ምግባቸውን በስነ ስርዓት እንትን ብላችሁ የምትንከባከባቸው ከሆነ ትርፋማ ትሆናላችሁ። ትርፋማ የምትሆኑበት መንገድ የለም። ግን ለጀማሪዎች እንደ ጀማሪ አድቫይስ ማድርጋችሁ በትንሽ እየጀመራችሁ ወይም ደግሞ እዚህ ጋር ሌላ ለምሳሌ የእንቁላል ጣይ ዶሮችን ካላችሁ እነዚህን ደግሞ እንደ ትርፍ ከጎን እነዚህ መስራት ትችላላችሁ ማለት ነው። የስጋ ዶሮችን አውጥታችሁ እንትን ማለት ትችላላችሁ። ሁለተኛ ደግሞ በብዛት ደግሞ ጫጩቶችን አስገብታችሁ ማከፋፈል ትችላላችሁ። ለምሳሌ ጫጩቶችን ማከፋፈል እራሱ ጥርፋ የአርባ አምስት ቀን ጫጩቶችን ብታከፋፍሉ አሁን እሱም ትርፋማ ያደርጋል። ስላቸው ይሄ በጣም ሬስክ አለው፣ ግን በጥንቃቄ የምትመግቧቸው የምትይዟቸው፣ የምትንከባከቧቸው ከሆነ እሱም ደግሞ ወር ትርፋማ ያደርጋል። ሁለተኛው ነገር ደግሞ መኖ ነው። አሁን መኖ በጣም የተወደደ ነው። አሁን ባለንበት ሰዓት መኖ በጣም የመወደዱ አሳሳቢ ነው። ግን እናንተ ምን ማድረግ ትችላላችሁ? መኖ በቤት ማዘጋጀት እንደምንችል ባለፈው ነግሬያቸዋለሁ። በሚቀጥለው ቪዲዮ ይሰራላችኋለሁ ብያቸዋለሁ። ብዛት መኖ አሁን ለምሳሌ ግሪን ነገሮችን በጣም ይፈልጋሉ። ግሪን ነገሮች፣ በቤት ውስጥ የሚዘጋጁትን ነገሮች እያዘጋጃችሁ እያንከ እየተንከባከባችሁ እንትንካላችሁ በጣም ትርፋማ ነው። ሁለተኛ ደግሞ ይሄንን ስራ የምመክረው ለእናቶች፣ ቤት ለሚቀመጡ ለእናቶች። ሁለተኛው ሶስተኛው ደግሞ ለምሳሌ ከአረብ ሀገር መታችሁ? በትንሽ ገቢ ምን ልስራ ብላችሁ ለምታስቡ እህቶቼ የመዳም ቅመሞች ይህንን ምክር እለግሳችኋለሁ ማለት ነው። እና በተረፈ ቪዲዮን እየገባችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንድታበረታቱኝ ይላለኝ። ወዳችኋለሁ። መልካም ቀን። ለሚቀጥለው ቪዲዮ የምትፈልጉትን ነገር በኮሜንት አስቀምጡልኝ። እንመካከላለን ማለት ነው።